እዚህ ጋር ደግሞ እንዳልክም ቀረሽ እኮ እየጠበኩሽ እያለ ነው አበባ ይዞ ማለት ነው እንዳልክም እንግዲህ ሰሞኑን እንዳያችሁ ለየት በሚል ቪዲዮዎች እየመጣ ነው ስለ ሄሉ እኛም ተቸገርን በማል የእውነት እንደኔ ተቸግራችኋል እኔ ከአብ ጋቱን እላለሁ ደግሞ መለስ ብዬ ደግሞ እንዳልክን ሳይ ደግሞ እንዳልክም ያሳዝነኛል እዛ ጋር ደግሞ የአብ ደግሞ የፍቅር አሰጣጡ አንደኛ ነው እሱም ያሳዝነኛል ነው ነምላችሁ በማል ላይ ደግሞ እች የምትሰቃየው አርግብም ታሳዝነኛለች ማለት ሄሉዬ ማለት ነው ያው እርግብ ስላችሁ አውቃችኋል የእርግብ አይነት ልብ ያላት ያላት የዋህ ልብ ያላት ሄሉም እዛ ጋር ታሳዝነኛለች። እውነቴን ነው ምላችሁና ዛሬ እንግዲህ የእነሱ ተራ ነው። እሷ ብዙ አልቅሳለች፣ ብዙ ተጎድታለች። ሄሉዬ ብዙ ሆናለች ከናቲ ጀምሮ ማለት ነው። ናቲም በአንድ በኩል እንግዲህ የፍቅር ዘፈን እየከፈተ ቲክቶክ ላይ እንግዲህ ብቻውን እያንጎራጎረ ነው ለሄሉ ነው። እዚህ ጋም ደግሞ ያው እንዳያችሁት እንዳልክዬም ቀረሽ እኮ እየጠበኩሽ በሚል ሙዚቃ እንግዲህ አበባ ይዞ ቆሞ በጣም ያሳዝናል። እውነት ለመናገር ማለት ነው። እዛ ጋር ደግሞ ያብንም እንዳያችሁት ተጎድቷል እዛ ጋር ደግሞ ሉሌንም ያው እንደ ጓደኛም እንደ ጓደኛም እንደምታየውም ልጅ እዛ ጋር ተጎርቷል ማለት ነው። ይሄ ሁሉ እንግዲህ የሄሉ ጦርነት ነው እንግዲህ እናቴ እና ለካ ሄሉዬ እንደዚህ ወርቅ ናት ነካ እንደዚህ ተፈላጊ ተወዳጅ ልጅ ናት ነካ። እንደ እንኳን ያንችን ጥቅም እንኳን ያንችን ወርቅነት አሳወቅሻቸው ሄሉዬ፣ የኔ ጀግና ማለት ነው። አሁን ደግሞ የነሱ ተራ ነው። የእውነት የነሱ ተራ ነው። ሴት ልጅ ማልቀስ የለባትም አሁን 2018 የወንዶች ተራ ነው። የሴት ልጅ ማልቀስ አብቅቷል። ሴት ልጅ ከዚህ በኋላ ጠንካራ ነው መሆን ያለባት በህይወቷ ማንም ሰው ቢመጣ ቢሄድም፣ ህይወት ይቀጥላል። አለቀ ሄሉ፣ ያሁን ህይወት ይቀጥላል። ለምጄዋለሁ ብላለች በቃ። ያም እየመጣ እየጎዳ ሴት ለምጄዋለሁ አለች በቃ። እንደ ቀልድ ይለመዳል እኮ ቤተሰቦች፣ ለጊዜው ሆኑ እንጂ በቃ ይለመዳል። ይመጣሉ ይሄዳሉ። በኋላ ላይ ግን በእጃቸው የያዙት ወርቅ እንደሆነ ሲገባቸው ደግሞ መተለቃቅሳሉ ማለት ነው። ስለዚህ ከዚህ በኋላ የሴት ልጅ ነቅሶ አብቅቷል። በ2018 የወንዶች ሚሰራ ነው። እንግዲህ ሄሉዬ እንግዲህ ያው ጦርነቱን አጣጥፏለች። ማጀግና እንደሚፍታ ግን አላቅም፣ እውነት ለመናገር ግን ማለት ነው። ያብንና ሄሉን ሁኔታቸውን አክታቸው ምናምን ሳይ ፊልም እያየ ነው ይመስለኝ። የእውነቴን ነው፣ ቤተሰቦች ያታምኙ ምስጥ ብዬ ነው ማለው። ልጁ ይችልበታል አትገልጹኝም ያ፣ የእውነት ይችልበታል። ፍቅር አሰጣጥ በጣም ነው የሚችልበት። እንዴ፣ እኔ ብዙ ዩቱበሮችን አይቻለሁ። የእውነቴን ነው የምላችሁ ቤተሰቦች፣ እኔ ስለሱ አውርጃ አጠብቅ አልጠግበም። እውነቴን ነው የምላችሁ ብዙ ፍቅረኛሞች አይቻለው ዩቱብ ላይ ብዙ ባለትዳሮችንም አይቻለው ሲጣሉ፣ እንዲ ፍጥጥ ፍጥጥ ምናምን ሲባሉ ወንዱም ቀረቡ እንትን ብሎ የሆነ የለም ደረቱን ነፍቶ ምናምን ሲጠባረሩ ነው የምናቸው። እኔ ዩቱብ ላይ አይቻለሁ። ይሄ ግን ከዛ አልፎ ሄሉ እንደዛ ልልልልል ስትል ተናዳምርር ብላ ጠባብ አድርጎ ቀፍ ያደርጋታሉ። እሷም ጠጣ ምትልበታለች። አንገቱ ስር ገብታ ጠንፋሻን ትሰጠዋለች። አትግለጹኝ። ኦማይጋድ የእውነቴን ነው። ናጁና ፊልም እስከሚመስለኝ ነው ኮን ሄኑንና የአብን ማያቸው አሁንም ማጻፍ ከጀመሩ ጀምሮ ፊልም በሉ በቃ የፍቅር ጸብ ነው የነሱ ጸብ። የእውነቴን ነው የምላችሁና፣ ያ በሚያሳዝናል። እውነት ነው መናገር በጣም አሁን ፍቅሩ አገርሽቶበታል። በአደባባይ ነው ያጠነኩልሽ ቀለበቱን ሚስቴ ናት ብዬ በአደባባይ ተንበርክክ ያደረኩላትን ያደረግኩላትን ቀለበት ልጅ እንዲሁ በቀላሉ አልተውሽም ያላት ቃል በቃልና፣ ሄሉዬም ያው መረጋጋት አነብሽ። በዚህ አጋጣሚ ሄሉዬ ሁሉም ጓደኞችሽ በአንቺ ህይወት ውስጥ የሚወስኑ የሚመሩሽ መሆን የነብሽን ፍቅረኛና ጓደኛ መለየት አለበት ብዬ ነው የማስበው። ማለት ነው ለፍቅረኛ የምሰጠው ቦታ ሌላ ነው ለጓደኞቹ የምሰጠው ቦታ ሌላ መሆን አለበት እንጂ እየገቡ በእነሱ በህይወት ውስጥ ሁሉም እየገባ የሚፈርድ ሁሉም እየገባ ነይ እዚህ ጋ ነው እዛ ጋናት እያለ እሷን ህይወቷን የሚመራ መሆን የለበትም ብዬ ነው ማስበው። ና ያበም አሳዝኖኛል፣ እንዳልክም አሳዝኖኛል። ና ቲ እንኳን ተውት ሁለቱ ግን አሳዘኑኝ። ምን ይሻላልሽ? ቅመዎች የምንትላላችሁ አሁን ደግሞ ያው እንግዲህ እንደምታዩት ነው። እንግዲህ እንዳልክ አይ ሄዱ የስራሽ ሚስጥር